በቅርቡ በሲአይኤ ከወጡ መረጃዎች መካከል አንደኛው በኢትዮጵያን የሚመለከት አንድ ምስጢራዊ መረጃ ወጥቷል። ይህ ኢትዮጵያን የሚመለከተው ምስጢራዊ መረጃ የወጣው ደግሞ ከሰሞኑ በተከታታይ የተለያዩ የሲአይኤ ሪፖርቶች እየወጡ እንደሆነ ሰምታችኋል ብዬ ተስፋ አድርጋለሁኝ። የመጀመሪያው የጆን ኤፍ ኬኔዲ የግድያ ሁኔታ ነው። 1963 ላይ የወቅቱ የአሜሪካው ፕሬዝዳንት ጆሴፍ ኬኔዲ በሰው እንደተገደሉ ይታወቃል። እኚህን ፕሬዚዳንት ደግሞ ማን ገደላቸው የሚለው ነገር ለረጅም ዓመታት ሲያከራክርና ሲያጨቃጭቅ ቆይቷል። የተለያዩ ሪፖርቶችም ወጥቷል። ይህን ሰው የገደለው ሰው ወይም ደግሞ ገደሉ ተብሎ የወጣው ሰው ላይ ብዙ ጥርጣሬዎች ተነስተዋል። በእርግጥስ ትክክለኛ ይህ ሰው ነው ወይ የገደለው የሚለው ነገር በብዙ የተነጋገሩበት ነው። ዚህንን ከኢትዮጵያ ጋር ምን ያገናኛል የሚለውን እንነጋገርበታለን። በዋናነት ግን ሲአይኤ ይዞት የወጣው አንድ ሪፖርት እጅግ በጣም የሚያስገርም ነው። አርቲም ይሄንን መረጃ ይዞት ወጥቷል። ይህ እጅግ በጣም አስገራሚው መረጃ ደግሞ ታቦተ ጽዮን ወይም በአክሱም እንዳለ እኛ ምናምነው ኢትዮጵያኖች፣ ይሄንን እናምናለን። ቀደም ሲል የተለያዩ ሳይንቲስቶችና ተመራማሪዎች የጉዞ አድራጊዎች ደግሞ በትክክልስ ከእስራኤል ወይም ታቦተ ጽዮን ለሙሴ የተሰጠው የቃል ኪዳን ታቦት ኢትዮጵያ ውስጥ በእርግጥስ አለ ወይ በሚለው ጉዳይ ላይ በርካታ ጽሁፎችን እንዳሉ ታውቃላችሁ። በዚህ ጉዳይ ላይ አንብባችኋል ብዬ ተስፋ አድርጋለሁ። በርካታ መጽሐፍቶችም አሉ ተተርጎመዋል። ወደ አማርኛ የተረጎሙሉ በእንግሊዝኛም የተጻፉ ኢንተርኔት ላይ ብትፈልጉ የምታገኟቸዋሉ። ለማንኛውም ሰሞኑን ሲአኤ ይዞት የወጣው መረጃ ምንድን ነው? በትክክልም ታቦተ ጽዮን በኢትዮጵያ ውስጥ አለ የሚለውን ነገር ሲአኤ አረጋግጧል። ይሄንን ያረጋገጠበት ሰነድ ደግሞ ሰሞኑን ይፋ የሆነው ይህ ሰነድ ሲአይኤ አርዲ ፒ 96 የሚል ነው። ከታች አስቀምጥላችኋለሁ ራሱን የሰነዱን ምን እንደሚመስል ማለት ነው። እንግዲህ ይህ ነገር ላለፉት በርካታ ዓመታት በተለይ ይህንን ያረጋገጠው እንደሚባለው 1980 ዓ ምት በፈረንጆቹ 1980 እንደሆነ ነው የሚናገረው ወይም እዛ ላይ የሰፈረው ሪፖርት እንደሚያሳየው። ይህ ጊዜ ደግሞ በተለይም ከጆን ኤፍ ኬኔዲ ግድያ ጋር በተያያዙ የተለያዩ ምርመራዎች በሚደረጉበት ጊዜም ነው። በእርግጥ የዚህን ፕሬዚዳንት ገዳይ ትክክል ማን ነው የሚለውን ነገር ለማወቅ በርካታ ምርምሮች፣ ጥናቶች ተካሂደዋል። እንደሚታወቀው ከሰሞኑ ትራምፕ ባለፉት በተለይ በምርጫ በሚወዳደሩበት ሰዓት በትክክል ለሕዝብ ግልጸኝነታችንን ለማሳየት ስንል እንደዚህ አይነት ረጅም ዓመት የቆዩ የምርመራ ውጤቶችን ለሕዝብ ይፋ እናደርጋለን ብለው ነበር። ለሕዝብ ይፋ እናደርጋለን ባሉት መሰረት ከሰሞኑን ወደ ሰማንያ ሺህ የሚጠጋ ገጽ እንግዲህ ዶሴ አውጥተዋል። በምን ያህል ጊዜ ተነቦ እንደሚያልቅ በጣም የሚያስገርም ነው። ይህ ዶሴ ታዲያ እጅግ በጣም መነጋገሪያ የሆነው ኢትዮጵያን የሚነካኩ ነገሮች መኖራቸው ነው። ሁለቱ ነገር እንዴት እንደሚዛመድ በኋላ ላይ እንመለስበታለን። ይህ የጆን ኤፍ ኬኔዲ ጄኤፍኬ ፋይል ተብሎ ነው የወጣው። በኢንተርኔት ላይ ኦንላይን አለ ማንበብ የምትፈልጉ ሰዎች ልታነቡ ትችላላችሁ። ወደ 60 ሺህ ገጽ ነው የሚሆነው። ይህ ጥናት ተደርጎበት፣ የተለያዩ ግምገማ ተደርጎበት ይታተማል ተብሎ ነው የሚታሰበው። ነገር ግን ዋናው ነገር ምንድነው? በዚህ ገጽ ወይም በነኚህ ሰነዶች ውስጥ ከኢትዮጵያ ጋር በቀጥታ የሚገናኙ ነገሮች መኖራቸው ነው። የመጀመሪያው ነገር ከዚህ ግድያ ጀርባ አሉ ተብሎ የታሰቡት የእስራኤል ሰዎች መሆናቸው አነጋጋሪ ነው። ሁለተኛው ነገር ደግሞ ከዚህ ግድያ ጋር የተያያዘ የሆነው ሰው ደግሞ ኢትዮጵያ ውስጥ በተደጋጋሚ ይመላለስ ነበር የሚለው ነገር ሌላኛው አነጋጋሪ ጉዳይ ነው። ወደ ኢትዮጵያ ምንድነው የሚያመላልሰው የሚለው ነገር በግልጽ የታወቀ ነገር የለም። ከግብጽ ጋር የተገናኘ መሆኑም ሌላው አነጋጋሪ ጉዳይ ነው። ይህንን ሰነድ በጥልቅ መመርመር እንደሚያስፈልግ ማሳያ ነው ማለት ይቻላል። ለማንኛውም ስሌማን አብደላም ይህንን ጽሑፍ ይዞት ሪፖርት ወጥቶ ወይም ደግሞ ፌስቡክ ላይ አጋርቶ ተመልክቻለሁኝ። እዚህ ሰነድ ላይ ይህ ሰው ወይም ደግሞ ግድያውን ፈጽሟል ተብሎ የሚጠረጠረው ሰው ተያዥው በሆነ መንገድ እዚያ አዲስ አበባ ለረጅም ጊዜ መቆየቱን፣ የሜርኩሪ ሽያጩ ሲሳተፍ የነበረ ሰው መሆኑን፣ የጭፈራ ቤት እንዳለው እና ከተለያዩ ከኢትዮጵያኖች ጋር ጊዜን ያሳልፍ እንደነበረ የሚያመላክቱ በሰነዱ ውስጥ ተካቷል። ሶ ኢትዮጵያንና የጆን ኤፍ ኬኔዲን ግድያ ምን አገናኘው? ጆን ኤፍ ኬኔዲን እና ደግሞ እስራኤል ሰዎች የእስራኤል ደህንነት ሰዎች ምን አገናኛቸው? ለምንድን ነው ጆሴፍ ኬኔዲን ሊገሉት ያሰቡት የሚለው ነገር አሁንም በ መጣራት ያለበት ነገር ይመስለኛል። ስለ ጆሴፍ ኬኔዲ አሪፍ ዶክመንተሪ ሰራላችኋለሁኝ። ከአንድ ከሁለት ቀን በኋላ እሱ ላይ በደንብ እንመለከተዋለ። ጆሴፍ ኬኔዲ ማ ነበረ? ለምንድን ነው ሊገሉት የፈለጉት? ምን አይነት ዘመን አሳልፏል በፕሬዝዳንትነት ዘመኑ የሚለውን ጠንከር ያለ ወይም ደግሞ በብዙ ማስረጃዎች የዳበረ ዶክመንተሪ ነገር ሰራላችኋለሁኝ። ለማንኛውም ሁለቱ ነገር ሰሞኑን እጅግ በጣም መነጋገሪያ ሆኗል። የጆሴፍ ኬኔዲ ፋይል መውጣት አንደኛው ነው። ሁለተኛው ደግሞ እጅግ በጣም በርካቶች እየተቀባበሉት ያለው ዛሬ አርቲ ይዞት የወጣው ነገር የጽዮን ታቦት ወይም ደግሞ የሙሴ ታቦት በትክክልም ኢትዮጵያ ውስጥ አለ የሚለው ነገር ሲአይኤ ማረጋገጡ ነው። እንደሚታወቀው እውነት ታቦቱ የቃል ኪዳን ታቦቱ ኢትዮጵያ ውስጥ ካለ ለምንድን ነው ማያወጡት? ለምንድን ነው ማይታየው የሚሉ ነገሮች ጥያቄዎች ነበሩ። ለምንድን ነው በግልጽ ማያሳዩ የሚሉ ጥያቄዎች። እንደሚታወቀው እጅግ በጣም ጥብቅ ምስጢራዊ የሆነ ታቦት ነው። ምስጢራዊ የሆነ ታቦት ብቻም ሳይሆን ደግሞ ይህ የቃል ኪዳን ታቦት በጣም ፓወርፉል ነው። በጣም ኃይለኛ ማንም ነው ማንም ሰው እንደፈለገ ገብቶ ሊመለከተው የሚችል አይደለም። ቅዱስ የሆኑ ሰዎች ወይም ደግሞ እጅግ በጣም የነጹ ሰዎች የተጠበቁ ሰዎች ገብተው እጣን እንኳን የሚያጥኑበት ስፍራ ነው። ያ የቃል ኪዳን ታቦት ነው። ፈጣሪ ለሰው ልጆች የሰጠው ትልቅ ትልቅ የመገናኛ ድልድይ ነውና፣ ይህንን ማንም ሰው በቀላሉ ሊመለከተው አይችልም። እንደሚታወቀው አንድ ከታች በተለይ እዚሁ ቪዲዮ ላይ እዚህ ቻናል ላይ ያስቀመጥኩት አንድ ምስክርነት አለ። ወደ በተለይ ኮንታን እንደምታስታውሱት ኮንታ ሲባል ወደ ኮንታ ትገባላችሁ የሚል አስገራሚም አስቂኝ የሆኑ ትሬንዶች ነበሩ። ነገር ግን ኮንታ የሚያስገርም ምድር መሆኑን ሁለተኛው የቃል ኪዳን ታቦት እዛ ኮንታ ውስጥ እንደሚገኝ በተለይ ደግሞ ገነቴ ገነቴ የሚባሉ በጫካ ውስጥ ያሉ በተለያየ ስም የተሰጣቸው አስገራሚ ቦታዎች እንዳሉ የሚገራርሙ ተአምራት እንደሚሰራበት አንደኛው ታቦት ማንም ሰው ሊያየው እንደማይችል ሰዎች ሊያዩት ሲሄዱ እንኳን ኃይለኛ ብርሃን ከዛ ውስጥ እንደሚወጣ 1980ዎቹ አጋማሽ ላይ ይመስለኛል ሊሰረቅ ተሞክሮ እንዴት እንደዳነ የመሳሰሉትን አስገራሚ ምስክርነቱን ወንድዬ የሚባል ሙዚቀኛ በዚህ ጉዳይ ላይ ያጋጠመውና የሰራውን ዶክመንተሪም ጭምር በምስክርነት ይሰጥ ተመልክተ ነዋል እንግዲህ አንደኝ ሁለት ታቦታቱም እዚህ ኢትዮጵያ ውስጥ ነው ያሉት ማለት ነው። አንደኛው ታቦት በኮንታ ምድር ነው የሚገኘው፣ አንደኛው ጽላት አንደኛው ደግሞ በአክሱም ጽዮን ውስጥ ነው የሚገኘው። እነኚህ ሁለት ነገሮች በ በሰሜንና በደቡብ ጫፍ ላይና ጫፍ ሆነው መኖራቸው እነኚህን ደግሞ ታቦቶች ወይም ደግሞ እነዚህን ጽላቶች ደግሞ በተለያየ ጊዜ ጊዜ ለመስረቅ ተሞክሮ በተለያየ ጊዜ ለመውሰድ ተሞክሮ እንዳልተሳካ የሚያሳዩ አስገራሚ ግኝቶች ነበሩ። ራሽያኖች መጥተው ያውቃሉ፣ እንግሊዞች መጥተው ያውቃሉ፣ የአሜሪካ ዜጎች መጥተው ያውቃሉ። ይሄንን ምስጢር የሚያውቁ እስራኤሎችም ጭምር ታቦቱን ለመስረቅ የተለያዩ ሙከራዎች አድርገዋል፣ አልተሳካላቸውም። ታዲያ አሁን የሩሲያው የዜና ማሰራጫ ጣቢያ ይዞት የወጣው ነገር ምንድን ነው የሚለው በትክክልም ሲአይኤ እንግዲህ በርካታ ዩፎዎችን የመሳሰሉትን እንዳሉ ያረጋገጠ ታላቅ የስለላ ተቋም ነው። ምድራችን ላይ በጣም ፓወርፉል የሚባል ተቋም ነው። ሲአይኤ እንደምታውቁት በርካታ መረጃዎችን ማደራጀት፣ ማነፍነፍ ይችልበታል። በርካታ ሰራተኞችም ይሄንን እንዲያደርግ ያግዙታል። በኢኮኖሚ ጠንካራ ናቸው። ስለዚህ ሲአይኤ በትክክልም ታቦተ ፂዮን በጥንታዊቷ እስራኤል የሚገኘው ታቦተ ኢትዮጵያ ውስጥ እንደሚገኝ ያረጋግጠበት ሰነድ እንደምታዩት ወጥቷል ሰላም ቆዩን ይህ ባዮ አለም ነው ይልማ ዘሪሁን እባላለሁ መሰል አለም አቀፍ ጉዳዮችን እንነጋገራለን የምንጨዋወትበት ነው ላይክ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንሆን